ሰላም እንዴት ናችሁ ውድ ቤተሰቦቼ? ይችን እህታችን አብዛኞቻችሁ ታውቋታላችሁ። አዲስ አበባ ውስጥ ገደል ግቡ አካባቢ ህባዶ ዶርም ከነ ልጆቿ ከህፃኖቹ ጋር ብቻዋን ያገኘኋት እህታችን ናት። የትራንስፖርት ስጡኝና ወደ ክፍለ ሀገር ልሄድ ወደ ቤተሰቦቼ ህፃኖቹን አድርሼ እኔ እሸቅላለሁ ነበር ያለችው። ነገር ግን በአብዛኞቻችሁ እህታችን ሌላ አረብ ሀገርም ሆነ ሌላ ቦታ ስደት መሄድ የለባትም፣ ህፃኖቿን ልጆቿን ትከባከብ ባላችሁ መሰረት ህፃኖቿን ወደ ጎጃም ቡሬ አካባቢ እዛ ቤተሰቦቿ አድሳቸዋለች። እዛ ነበረች፣ እሷንም ጠርቻት ወደ ባህርዳር መታ። አሁን ባህርዳር እንገኛለን። አንድ ወንድሜ ከፍራንስ አንድ ስልክ ገዝተስ ጠለኝ እና በዛ እናገኛታለን፣ እኛ እናግዛታለን ባላይ መሰረት ይኸው ስልክ ገዝቼ ከእሷ እንዲሁም ሌሎች ሰዎችም መልእክት ለእህታችን ይላኩታሉ። አብራችሁን ቆዩን። ይው ወንድማችን ስጦታ ደርሶላል ለእህታችን እግዚአብሔር ያክበረልን። እናመሰግናለን። ይው ኔት አንድ ወንድሜ ከፍራንስ ስልክ ገዝተህ ስጥልኝ ባለኝ መሰረት ይው ስልኩ ያንቺ ነው። እግዚአብሔር ስጥልኝ። አመሰግናለሁ። በጣም ነው የማመሰግነው። አሜን። ማን በወጣው ደግሞ ይተካለት፣ ከሚያስበው በላይ እግዚአብሔር ይስጠው። አሜን። እሱም እግዚአብሔር ይርዳው። አሜን። አይ አታልቅሽ፣ አንዴ ቀና በይና፣ ይውልሽ አንዲት ደግሞ ሃና ምትባለታችን አምስት ሺህ ብር። አንድ ወንድሜ ደግሞ ሰሚት ሙሴ የትባላለች ልጄ፣ በልጄ ስም ብሎ 20 ሺህ ብር አንድ ወንድሜ ቢኒ የሚባል አንድ ሺህ አምስት መቶ ብር አድርገው ልከውልሻል። የወንድማችንም ከስልኩ የተረፈ አለ ነው 29500 ብር አካባቢ ናት የጂናችን መረጃ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን። እናንተም ደግሞ ከዚህ በላይ ይጨምርላችሁ። አሜን። ሌላም ሰው እንደኔ አግኝታችሁ እረድታችሁ፣ ሁሉም ሰው እናንተ ደሞ እንዲጸልይላችሁ ከዚህ በላይ የተሻለ ኑሮ እንዲኖሩ እንድትኖሩ እግዚአብሔር ይርዳችሁ። አሜን። አመሰግናለሁ። እህት ወንድሞቼ ይቺታችን ሁለት ልጆች አሉ። እነሱ ልጆች አባት የላቸውም። አባታቸው ጥሯቸው ሂዷል። የት እንዳለም አታውቅም እናታችን። ስለዚህ እነሱ ልጆች አሁን ያለ እናት ያለ አባት ቢያድጎ ምን ያህል ነው ስሜንቱ ታውቁታላችሁ። ከባድ ነው የሚሆነውና ችታችን ወደ ስደት ሀገር እንዳትሄድ፣ ሌላ ቦታ ዳ ችግር እንዳይደርስባት፣ ሌላ ጭንቀት እንዳያጋጥማት እህታችን በዚሁ ልናግዛት ይገባል። ስራ እንድሰራ ስራ መስራት እንድችል የስራ ማስጀመሪያ ያው ሁላችንም የቻልነውን ብናግዛት እህታችን የተሻለ ስራ መስራት ትችላለች። እኔ ምንም አልነበረኝም። ባለቤቴ ደግሞ ከኔ ጋር እየኖረ ባለ ሰዓት ልጆቹ ሁለት ልጆች ከተወለዱ በኋላ ጥሎን ጠፋ። ከዛ ምንበላው ምንጠጣው ነገር ስናጣ ተበድሬ ሙዝ ስራ ጀመርሁት። ሙዝ ስራ ከጀመሩ በኋላ ደግሞ ደንቦቹ ስልሳ ኪሎ አውጥቼ እንዳለ ከነክሪቱ ወሰዱብኝ። ከዛ በኋላ መንቀሳቀሻ አጣሁኝ ቁጭ አልሁኝ። ከዛ ደግሞ አጋጣሚ እግዚአብሔር ሲረዳኝ ይሄ ልጅ ይዞልኝ መጣ። ቤት ውስጥ ቤት ውስጥ መጦ በቃ ያለኝን ነገር ሁሉንም ነገር ካየ በኋላ ትራንስፖርት ምንም አልነበረኝም። የቤት ኪራይ የሁለት ወርም አልፎብኝ ነበር። በዛ ሰዓት ምንም ምን በላው መቀምሰውም አልነበረም። ግን ይሄ ልጅ መጥቶ አጋጣሚ ሲያይ በቃ ትራንስፖርት ነው የሰጥሻለው ምናምን አለ። ከዛ ከልጁ ጋር መጡና ይሄን ትራንስፖርት ከሰጡኝ በኋላ ወደ ሀገር የገባሁኝ እንት ምንም ነገር ምን ቀምሰው ራሱ አልነበረም እና በቃ ለረዱም ሰዎች ሁሉ እግዚአብሔር ይርዳቸው፣ እግዚአብሔር ይርዳቸው። ያደረጉልኝ ባይረዱኝም በሀሳብ ለረዱኝ ያረጉልኝን ደግሞ ከማስቡት በላይ እግዚአብሔር ሞልቶ ሞልቶ ይስጣቸው። ፈጣሪ ለሰበብ ነው አንተን ያመጣልኝ እንጂ አንተን ባትመጣ አንተን ባታይኝ እኔም እዛው እቀራለሁ ወይ በቃ ለማ ሳልፈልገው ወደ ማልፈልገው ጎዳና ላይ ልጆች እንጂ ይወጣሉ ማለት ነው። ግን አሁን አንተን እግዚአብሔር ይስጥ። መታወቂያዋ ሳይስተካከል ቀርቶ አካውንት አላወጣችም። ስልኳን አስቀምጥላችኋለሁ። ሰላም ጊዜ ይሁንላችሁ። አመሰግናለሁኝ።